የመኪና ባለቤት ኮንግራ ኮንግራ ኮንግራ! እንኳን ደስ አለሽ! እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ! እሺ፣ የእናንተ ሙዚቃ ይቀድሙ። እንኳን ደስ አላችሁ። እንኳን ደስ አለሽ ሩታ። አሁን ማለት ነው ይሄ የምታየው መኪና ሁሉ ነገሩን ጨርሶ ታርጋውን ምንን ሁሉ ነገር ጨርሶ እንግዲህ ምንም ከአንቺ የሚጠበቀው መንዳት ብቻ ነው፣ መንዳት ብቻ ነው። እንግዲህ ፋሚሊ ይህንንም አውቄ ሰርፕራይዝ እንደማደርጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድ ምጃዋ ላይ ነው ያለው። ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነውአውቀ ነው የምናውቀው ሲያንስብሽ ነው እንጂ የዚህ መኪና ባለቤት ሆነሻል። ቁልፉን ቡቡዬ ታስረክብልኝ አለ። ከዚህ በኋላ አንተ ኪስ ላይ ምንም አይሰራም ማለት ነው። አሁን ይህንን የምታዩት የሱዚኪ መኪና ባለቤት ሩታ ሆናለች። እንኳን ደስ አለሽ፣ እንኳን ደስ አለሽ። እንግዲህ ልጆች በረከት ሆኑ የመጀመሪያ እሺ። ለማንኛው ርጣይ ይህንን ፈጠራዊ ስናደርግሽ ያው በሀሳብ ሙሉ ጓደኞች ያግዘውኛል። ያው በገንዘብ እኔ እንትን ብልም እነሱ ደግሞ ሀሳባቸውን በደንብ አድርገው ነገረውኝ። እንዲህ ምናደረግ እንደዚህ እንደዚህ አድርገን ሰርፕራይዘሩታን ማድረግ እንችላለን ብለውኝ እንግዲህ በመጨረሻም የጋራ ሀሳብ ሆኖ ተሳክቶልናል ማለት ነው። እና ደስታሽን በደንብ ግለጭ እንድንስኪ በደንብ በነፃነት ማለት ነው። ምን ተሰማሽ? ምን ተሰማሽ? ማለት ከዚህ ግቢ ራስ ሲይዘሹ ነው ምትወጭ። ከዛ እናንተ ግቢ ነው ምታስገቢው። ከዛ መቼም አላምንም ማለት ወይንም ሁለት ቀን ሶስት ቀን ግቢ ሱ ስታሳድሪ በደንብ እያመንሽ እያመንሽ ትመጫለሽ። አይ እንዳምን እዛው ነው ና የተሰማሽን ስሜት እስኪ ንገሪያቸው። በጣም አመሰግናለሁ ሁላችሁንም፣ በተለይ አንተን በጣም አረግ ያመሰግናለሁኝ። ግን የምራችን ነውሮሁንዛሽ በጣም በጣም አመሰግናለሁ፣ በጣም ከልቤ እኔ እንጃ ስለተጨነክልኝ እኔን ለማስደሰት እኔን ሰርፕራይዝ ለማድረግ

እንግዲህ እና ደስ ስላለሽ እኛም ደስ ብሎናል። ምናልባት ምልክ መልካም ምኞታችሁን የምንኝት ትችላላችሁ። አሁን ሰ ይፈቀዳል። ለሁለት ሰው ለሶስት ወድብን ፈረንጂ መጀመሪያ እና ሩታ የመኪና ባለቤት ስለሆንሽ በጣም ደስ ብሎኛል። ደስተኛ ትሆኛለች ብዬ አስባለሁ። ደስተኛም ሆነሻል እና ከፊትሽ ደስታሽን እያየ ነው ስለሆነ ብቻ ልጅሽ ብዙ በረከት ይዞልሽ መጥቷል። ከዚህ በኋላ ደግሞ ብዙ ነገሮች ይዞልሽ እንዳይመጣ አልጠራጠርም እና እንኳን ደስ አለሽ። ካሁን በኋላ ደግሞ ደስተኛ እንደምትሆኝ መቶ ፐርሰንት እርግጠኛ ነኝ። አይበቃኝም ሌላ ለማለት ነው ሩ መጀመሪያ እንግዲህ ልጃችን ልጃችሁ ያ አይነት ታተኛለሁ አይደል አሎ ነው እሺ። ብቻ የአብርሽና የአብርሽና የሩታ ልጅ ብዙ በረከት ይዞ እየመጣ ነው። እንግዲህ የመጀመሪያውን በረከት የመጀመሪያው በመጀመሪያው አመት ቢባል ራሱ ሁለተኛው ወር ላይ ነና ገና እና የመጀመሪያውን በረከት ይዞ እየመጣ ነው። ከዚህ በኋላ ገና ብዙ በረከት ይዞ ይመጣል። ሩታይ ይገባቸዋል፣ ይገባሻል። በተለይ ደግሞ ለአንቺ እናትነት ከባድ እንደሆነ አሳይተሽናል። ከዚህ በኋላ ጋቢና ልጅ ተቀምጦ አንቺ በዛ በኩል ከትምህርት ቤት አርብ አሁን ነው ጀምሮ ሁላችሁ ነው ከላይ እንደሆን ጭኘ ገመል ፈልግ ያሳስራ። ይህንን ሰርፕራይዝ ልናደርግ የነበረው ልክ ወልደሽ ወደቤት ተሰገቢ ነበር፣ ግን ደግሞ በአንዳንድ ነገሮች ምክንያት ያልተስተካከለ ጉዳይ ስለነበረው አልጨረስንልሽ ነበር ነው እንጂ ዛሬ አሳምንት ልክ ወደ ቤት ወደቤት በመኪናው ነበር እንቀበላታለን ብለን ያሰብነው የነበረው። ለዛም ጭምር ነው፣ በቃ እንዳይነበራት ያንን ዲኮር ምናምን አድርገው እነሩቅ እዛ ቤት ሰርፕራይዝ ያደርጓት ማለት ነው፣ ያንን ቤት እና ዛሬ እንግዲህ ሩታዬ በደንብ ደስ እንዲልሽ ብለን ይሄንን ያደረግ ነው። ከዛም ባለፈ እንግዲህ የሁለት መኪና ባለቤት ሆነናል እኔና ሩታ አንድ ቤት ውስጥ ለመኪና ይቀጥላል። የኪሩኔል ይቀጥላል። ከዛ የእኔ ብቻ አይደለም፣ ለሱም እንገዛለታለን። የእናንተም ይቀጥላል፣ የነ ቢኒ፣ የነ ፈረንጁ፣ የነ ካሊብ የሁላችሁም ቀስ በቀስ ይቀጥላል ብዬ አስባለሁኝ። ያው አብረን ተጋግዘን ብዙ ቦታ እንደርሳለን ብዬ ተስፋ አለኝ። እንግዲህ ቀጣይ ደግሞ በዚህ አመቱ የሁላቸውንም ደግሞ መኪና ለመመረቅ ያብቃን እግዚአብሔር ደግሞ ያደርገዋል። ጨዋታ ላይ ጎበዙ ናቸው። አለ ስጫወቱት የለ እንጫወተውን። ብቻ ለማንኛውም ፋሚሊ ቼ ደስ ብሎናል ይህንን ታይም በማየታችን። ብቻ ፈጣሪ ይመስገን እኔ ምንም የምለው ነገር የለም ያው ሁዬ ሁሉ ነገር ያደረገው በእኔ ጉልበት በእኔ አቅም በእኔ እንትን ሳይሆን የፈጣሪ ስራ ነው እና ተመስገን ነው። የምሬን እውነት ተመስገን ነው። ከዚህም በላይ ደግሞ ሌሎች ነገሮችንም ለማስመረቅ ያብቃን እንላለን ማለት ነው። በምታይ ዛሬ እንግዲህ የደስታሽ ቀን ነው፣ ስትት ብለሽ መሆን ትችያለሽ። አንድ አበባ ደግሞ ብቻ አለ የገዛውልሽ፣ ትልቅ አበባ ገብችልሽ ነበር። አንተ አሁን እንደምን ነው ለሚስትህ ስጣት ነው ለሌላ? ይህንንም ደስ ይላል። ሰርፕራይዝ። እንኳን ደስ አላችሁ ቢያቸው እና መኪናውን ከቻርች እንደውም እየነዳሽ ውላ ይዘሽላቸው ደስ ይለኛል ሁሉ ነገር አሁን ማለት ነው ሩሳ ከልጇ ጋር ሳይሆን ጊዜዋን የምታሳልፍ የሚመስለኝ ከዚህ መኪና። አሁን ልጁን እርሺው እና ደግሞ ማለት ነው ከመኪና አንድ እግሩ ቆሸሻ አንድ ጫማ፣ አንድ ልብስ ልጠብለት እያለ አልፈልግም። እናንተ እየመጣችሁ ግቢ ውስጥ ቢሆን መቼስ መውጣት አይቻልም። በዚህ ጊዜ ያው ከዚህ በኋላ እንግዲህ እግዚአብሔር ካለ ቢያንስ አንድ አስራ አምስት ቀን ወይንስ አንድ ወር ይጠበቅብሽ። አንድ አስራ አምስት ቀን ይበቃኛል እኔ። ግን ሁሉም ገና አንድ ወር እያሉኝ ነው እኮ። እንዴት ነው ስሜቱ? ቤት ውስጥ ስትወኝ ምናምን ይደብራል? ወይነስ የሚደብርሽ ከሆነ በአስራ አምስት ቀን የምትወኝ ግን የማይደብርሽ ከሆነ ግን እውነት ለመናገር ያን ያህል አይደብረም። ምክንያቱም ብዙ ጠያቂ ምናምን ሰው ስላለ አልቀነሰም በነገር ላይ አሁንም ይመጣሉ ምናምን። እንኳን ደስ አለሽ ገንፎ ነው አጥሚት ነው ተወኝ። እኔ ብዙ አልበላም እንጂ ችግሬ። ስለዚህ እየደበረሽ አይደለም ማለት ነው። እኔ አሁን ቀኑን እየደበረሽ ከሆነ አስራ አምስት ቀንሽን ሞተሽ ዞር ዞር ማለት ትችያለሽ ማለት ነው። መኪናው የሚበሽ አሊያም ግን አንድ ወር እንግዲህ እየመጣሽ ሞተሯን ብቻ እያሞቅሽ ወደቤት